ሰላም እንደምናላችሁ ውድ ተመልካቻችን። ዛሬ ዝግጅታችን ስለ ዳሽቦርድ መብራቶችና ምክንያታቸው እናያለን። ከመረጃዎቹ ጋር አብሬያችሁ ም ቆዩ የአውቶሞቲቭ ባለሙያ አዶኒ አብርሃኝ። መልካም ቆይታ። የመኪና ዳሽቦርድ መብራቶች ከመኪናው ጋር የምንተዋወቅበት ዋናው የመረጃ ምንጭ ነው። እነዚህ መብራቶች ምን ማለት እንደሆኑ ማወቅ የመኪናውን ጤንነት ለመጠበቅ ይረዳል። እንደዚህ ያሉ የዳሽቦርድ መብራቶች እና ትርጉማቸውን እናያለን። በመጀመሪያ የምናገኘው የመብራት አይነት ቼክ ኢንጅን ቼክ ኢንጂን መብራት የሞተር ምልክት ያለው መብራት ነው። ይህም ሲበራ ከመኪናው ሞተር ጋር ችግር እንዳለ ያሳያል። ለምሳሌ ከነዳጅ መሙያ ክዳን ጀምሮ በትክክል አለመዘጋ ጀምሮ እስከ ከባድ የሆነ የሞተር ጉዳት ሊሆን ይችላል። ይህ መብራት ከበራ በቶሎ በሜካኒክ ሊታይ ይገባል። ሁለተኛው ደግሞ የዘይት ግፊት ማስጠንቀቂያ ወይም ደግሞ ኦይል ፕሬሸር ዋርኒንግ ምናልባት ይህ መብራት የዘይት ዕቃ ምልክት ይዟል። ከበራ የሞተሩ ትክክለኛ የሆነ የዘይት ግፊት እያገኘ አይደለም ማለት ነው። ይህም ሁኔታ የሞተሩ ጉዳት ሊያስከትል ይችላል። ስለዚህ ይህንን ምልክት ሲያዩ ወዲያውኑ የመኪናው ሞተር ያጥፉ። ሶስተኛው ደግሞ የባትሪ ማስጠንቀቂያ መብራት ነው። የመብራት የባትሪ ምልክት አለው። የኤሌክትሪክ ስርዓት ላይ ችግር እንዳለም ያሳያል። የችግር ባትሪው እንዲሁም ኦልተርኔተሩ ሊሆን ይችላል። ይህ መብራት እየበራ መኪናውን ካሽከረከሩ ኤሌክትሪክ ሲስተሙ ላይ ጉዳት ሊደርስ ይችላል። በአራተኛ ደረጃ የምናገኘው ደግሞ የሙቀት ማስጠንቀቂያ መብራት ወይም ቴምፕሬቸር ዋርኒንግ ላይት የምንለው ነው። ይህ መብራት የቴርሞሜትር ምልክት ይዟል። ይህ መብራት ከበራ የመኪናው ሞተር ከመጠን በላይ እንደሞቀ ያሳያል። በአምስተኛ ደረጃ የምናገኘው ማስጠንቀቂያ መብራት ደግሞ የፍሬን ማስጠንቀቂያ መብራት ነው። ይህ መብራት በአብዛኛው በክብ ውስጥ የተከበበ የቃለ አጋኖ ነው ምልክት ነው። ይህ የፍሬን ስርዓቱ ላይ ችግር እንዳለም ይገልጻል። ለምሳሌ ከመጠን በታች የሆነ የፍሬን ዘይት ወይም የፍሬን ሸራ ላይ ችግር ሊሆን ይችላል። የመብራት መብራት መኪናውን ወዲያውኑ እንድናቆም የሚነግረን ነው። በስድስተኛ ደረጃ የምናገኘው ደግሞ ታየር ፕሬየር ሞኒተሪንግ የሚባለው ነው። ይህ የመብራት የተነፈሰ ጎማ ምልክት አለው። ይህም ከመኪናችን ጎማዎች መካከል የተነፈሰ እንዳለ የሚገልጽልን ነው። ይህ መብራት ከበራ የጎማውን አየር መጠን መፈተሽ ይኖርብናል። እነዚህ የተለመዱ የዳሽቦርድ መብራቶች ናቸው። እነዚህ መብራቶች ሲበሩ ራሳችን መፈተሽ የምንችለውን መፈተሽ፣ ካልሆነ ደግሞ በመካኒክ ማስፈተሽ ይኖርብናል። ለዛሬ የጀላቸው የቀረቡ መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር ተገናኝ መረጃዎች እስከ መኪና ድረስ መልካም ሁሉ ተመኘው።